በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጳጉሜን አምስት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም በጳጉሜን አምስት በዚች ቀን ንጹሕ ድንግል አባት የምስር ሀገር ኤጲስቆጶስ አባ ያዕቆብ አረፈ። ይህም ተጋዳይ የሆነ አባት ገና በታናሽነቱ የምንኩስናን ልብስ ይለብስ ዘንድ ነፍሱ ወደደች። ከአገሩም ወጥቶ ወደ አስቄጥስ ገዳም ሄደና በአባ ዮሐንስ አፀር በዓት ውስጥ ኖረ በዚያም ጽኑ በሆነ ገድል ብዙ ዘመናት ተጠምዶ ኖረ። ከዚህም በኋላ በአባ ዮሐንስ አጽር ቤተ ክርስቲያን ላይ ሊቀ ዲያቆናት አድርገው ሾሙት። የደግነቱ የትሩፋቱና የቅድስናውም ዜና ተሰማ። በእግዚአብሔር ፍቃድ በምስር ሀገር ላይ ኤጲስ ቆጶስነት ሾሙት። በሹመቱ ወንበርም በተቀመጠ ጊዜ ጾምን፣ ጸሎትን ጨመረ። ስለ ሹመቱም ተጋድሎውንና አገልግሎቱን ከቀድሞው አበዛ እንጂ ቸለል አላለም። ህዝቡንም ሁል ጊዜ ያስተምራቸዋል። መጻሕፍትንም ያነበላቸዋል፣ ከእነርሱ ስውር የሆነውን ይተረጉምላቸዋል። ኃጢአትን በመሥራት የሚኖሩትን ይገሥጻቸዋል፣ በንሳ እስከሚመልሱ ሥጋውንና ደሙን ከመቀበል ያርቃቸዋል። በጎ ተጋድለውን በፈጸመ ጊዜ ጥቂት ታመመ። መንጋዎችንም ጠርቶ በቀናች ሃይማኖት እንዲጸኑ አዘዛቸው። ደግሞ ካህናቱን ጠርቶ በጸሎትና በቅዳሴ ጊዜ ቸለል እንዳይሉ አዘዛቸው። ሁለተኛም ሥጋውን እና ደሙን ለማክበር በንጽሕና እግዚአብሔርን በመፍራት ሆናችሁ ካላገለገላችሁ ከደማችሁ ንጹሕ ነኝ አላቸው። ከዚህ በኋላ ፊቱንን እንዳደረቱን በመስቀል ምልክት አማተበ እጆቹንም ዘረጋ፣ ዓይኖቹንም በራሱ ከደነና በሰላም አረፈ። በአማሩ ልብሶቹም ገነዙት። ታላቅ ለቅሶ አልቅሰው በክብር በምስጋና በማወደስ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ። አበ ነቢያት በዚህች ቀን ከ12ቱ ደቂቀ ነቢያት አንዱ አሞጽ ነቢይ አረፈ። ይህም እውነተኛ ነቢይ በእስራኤል ነገሥታት በኢዮአስ እና በኦዚያ ዘመን አስተማረ። የእስራኤልንም ልጆች የእስራኤልና የይሁዳንም ነገሥታት ይገሥጻቸው ነበር። ስለ ክብር ባለቤት ስለ መዳንታችን ኢየሱስ ክርስቶስ መከራ ስለ መቀበሉ በዚያችም ቀን ስለ ፀሐይ ጨለመ። ከዚያም በኋላ እስራኤልን ስለሚደርስባቸው መከራ ሐዘን፣ ለቅሶ፣ ረድኤትም እንደሚያጡ የእግዚአብሔርንም ቃል መስማት ከማጣት የተነሳ እንደሚራቡና እንደሚጠሙ በሀገሩ ሁሉ በአይዛብም መካከል እንደሚበተኑ አይዛብም እንደ አጃ ሸክሽከው እንደሚያጎልባቸው ትንቢትን ተናገረ። ትንቢቱም በላቸው ተፈጸመ። ስለ ኃጢአታቸውና ስለ ክፉ ሥራቸው፣ ስለ ዘረፋቸው፣ እነርሱ እንደ ገደሉ ተናገረ። የትንቢቱም ዘመን ከጌታችን ሥጋዌ በፊት በስምንት መቶ ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ አባት የልብስ ተራቁቶ ከልብስ ተራቁቶ የሚኖር የብርቱ ልጅ አባ በርሱማ አረፈ። የዚህም ቅዱስ ወላጆቹ በምስር ሀገር እጅግ ባለጸጎች ነበሩ። እነርሱም እግዚአብሔርን የሚፈሩ መጻተኞችንም በፍቅር የሚቀበሏቸው በእግዚአብሔርም በሕጉ ሁሉ ጸንተው የሚኖሩ ናቸው። ይህም ብሩክ በርሱማን በወለዱ ጊዜ በፍርሃ እግዚአብሔር የቤተ ክርስቲያን መጻሕፍትን ሁሉ በማስተማር አሳደጉት። ከዚህም በኋላ ወላጆቹ አረፉ። የእናቱም ወንድም ወላጆቹ የተውለትን ገንዘብ ሁሉንም ወሰደ። አባ በርሱማም አባትና እናቱ አባትና እናቱ የተውለትን ገንዘብ የእናቱ ወንድም እንደ ወሰደ አይቶ የዓለምን ኃላፊነት አሰበ። እንዲህም አለ፣ መድኃኒታችን ነፍሱን ሊያድን የሚወድ ይጠላት፣ ስለ እኔም ሰውነቱን የጣላት ያገኛታል ብሏል ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጠፋ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ በአባቱ ቤትነት ከመላእክቶቹ ጋራ ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ሥራው ይከፍለዋል። ይህንንም ብሎ ከዓለም ወጣ። በበጋ ቃጥሎ፣ በከርምት ቀዝቃዛ ልብስ ሳይለብስ በአምስት ኮረብታዎች ላይ ኖረ። ወገቡንም በማቅ መታጠቂያ ይታጠቃል። በልቡም እንዲህ ይላል፣ በርሱማ ሆይ በሚያስፈራ እውነተኛ ፈራጅ ፊት ትቆም ዘንድ አለህ እኮ። ሁልጊዜም በጾም በጸሎት በስግደት በቀንና በሌሊት ይተጋ ነበር። በሚመገብም ጊዜ በውሃ የራሰ ደረቅ ቅጣ ይመገባል። ቆዳውም ከአጥንቱ ጋር ተጣበቀ። ከዚያም ቦታ ሊሸሽ ወደደ። ከንቱ የሆነ የሰውን ምስጋና ፈርቷልና በምስር ወዳላት የቅዱስ መርቆሬዎስ ቤተ ክርስቲያን ደረሰ። በዚያም በጾም በጸሎት በስግደት እየተጋደለ ሀያ አምስት ዓመት ኖረ። ለዚያችን ቤተ ክርስቲያን አካባቢ በዋሻ ውስጥ ታላቅ ዘንዶ አለ። ዘንደውንም ከመፍራት የተነሳ ሰው መብራትን ማብራት የማይቻል ነው። እግዚአብሔርም የዚህን ቅዱስ የአባ በርሱማን ደግነቱን ሊገልጥና በእጆቹም ድንቆች ታምራትን ለማድረግ በወደደ ጊዜ አባበርሱማ በርሱማ ወደዚያች ዋሻ ገባ። ወደ እግዚአብሔርም እንዲህ ብሎ ጸለየ፣ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እባቡን ግንጡን ረግጠ ዘንድ በጠላት ኃይል ላይ ሁሉ ሥልጣንን የሰጠኸኝ አንተና፣ አሁንም በዚህች ዋሻ ውስጥ በምኖር ከይሲ ላይ ታሰለጥነኝ ዘንድ ለምናለሁ። ለአንተም ምስጋና ይሆን ለዘላለሙ ከዚህ በኋላ ራሱን በመስቀል ምልክት አማተበ። እንዲህም እያለ ዘመረ፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። ከዚህ በኋላ ያንን ዘንዶ በእጁ ይዞ እንዲህ አለው፣ ከእንግዲህ ግራም ሁን ታጠፋ ዘንድ ሥልጣን አይኑር፣ ኃይልም ቢሆን በማንም ላይ ከሰው ወገን በአንዱ ላይ ክፉ ሥራ አታደርግ፣ የምሉህን ሰምተ የምታዘዝ ሁን እንጂ በዚያን ጊዜ አንበሶች ለነቢዩ ዳንኤል እንደተገዙ ያ ዘንዶ ከአባ በርሱማ እግሮቹ በታች ተገዥ ሆነ። ከዚህም በኋላ አባ በርሱማ በመራብ በመጠማት በተጋድሎን ጨመረ ተጋድሎን ጨመረ በየሁለት ቀን በሶስት ቀን በየሰባት ቀን እያከፈለ ብርሃን በላዩ እስቲ ወጣ ያለ ያለማቋረጥ የሚጸለይ ሆነ። ለጸሎት በሚቆም ጊዜ ከይሲ ከእርሱ ይርቃል፣ በሚቀመጥም ጊዜ ሲጠራው ወደ እርሱ ይመጣል። በዚያችን ቤተ ክርስቲያን አካባቢ የውሃ ጉድጓድ አለች። ወደ እርሷ በመውረድ ሁልጊዜ ከማታ እስከ ንጋት ከውስጧ ገብቶ ያድራል። በክርምትም በበጋም እንደዚህ ያደርጋል። ሞላዋን ሌሊት በውስጧ እየጸለየ ያድራል። የሚመገበውም የደረቀና የሻገተ ቅጣ ሲሆን የሚጠጣውም የከረፋ ውሃ ነው። የቤተ ክርስቲያን መጻሕፍትን አዘውትሮ ያነባል። ይልቁንም የዳዊትን መዝሙር፣ አባቶችም ሥጋቸውን ለማድከም ያደረጓቸውን ትርምቶች በማንበብ ስለዚህ ትርምትን ንጽህናን ወደ ወደደ ለሰዎችም እንዲህ ያለ ጠቃሚ ሥራዎችን ያስተምራል። ያለ ልብ ንጽህና በቀር አንድ ስኳን የእግዚአብሔር መንግሥት ማየት አይቻልም። ኃጢአት ሁሉ ከነሳ በኋላ ይሠራ ያለን ለክርስቲያን ወገኖችን እንዲህ አስተምራቸዋል። ከእግዚአብሔርም ታምራት በማድረግ የማድረግ ሀብት ተሰጠው። ከገድሉም ለሰው የገለጥነው ጥቂቱን ነው። የዚህ አባት አርአያ የሚያምር መልኩም በብርሃን ያሸበረቀ ገጽታውም ደስ የሚል ነው። ጥርት በማውጣትም ደስ ይለዋል። ከዓለማዊ ልብስ የተራቆተ ዓለምን ከማገኘትም የራቀ ነው። ቀድሞ ከቤቱ ከወጣ ጀምሮ የቀይ ግምጃ ጨርቅ በማገልደም ሥጋውን ይሸፍናል። በክርምትም በበጋም የቀን ሐሩርን የሌሊት ቁርን ይታገሳል። በጎኑና በምድር መካከል ምንጣፍ አላደረገም። ወደ ሕይወት አገር ወደ ኢየሩሳሌም ሰማያዊት የሚያደርስ ተጋድሎውን እንደዚህ ተጋደለ። ከክፋዎችም ሰዎችና ከክፋዎች አጋንንት ብዙ ጊዜን ሐዘን ፈተና አግኝቶታል። ከዚህም ሁሉ ጋር በዚህ ጭንቅ በሆነ ሥራ የረዳው እግዚአብሔርን ፈጽሞ ያመሰግነዋል። ይህንን በጎ የገድል ጉዞ በተጓዘ ጊዜ ሰዎች ዜናውን ሰሙ። ሽማግሌዎችም ጎልማሶችም ከእነርሱ በጽነት የተሰናነ ካከለ ወይም ከጠላት ሴጣን ፈተና ያገኘው ወይም የመንፈስ ደዌ ያገኘው ሁሉ መሪና አጽናኝ የሆናቸው ዘንድ ተመኝተውት ፈለጉት። ከእርሱ ፈውስ ያገኙ ዘንድ መጥ ይህ የከበደረ አባ በርሱማ በዚህ የጽና ተጋድሎ ሠላሳ ዓመታትን በፈጸመ ጊዜ እግዚአብሔርንም አገልግሎ ከዚህ በኋላ ጳጉሜን አምስት በዚች ቀን በሺ 33 ዓመት ዓመት ሰማይነት ሰማዕታት በሰላም በፍቅር አንድነት አረፈ። ከዚህ አስቀድሞ ደቀ መዝሙሩ ቀሲስ ዮሐንስ በልቡ እንዲህ አለ፣ ከአባታችን በእርሱማ በኋላ እንዲህ ሰዎችን ማን ያጽናናቸዋል? ደቀ መዝሙሩ ያሰበውን በመንፈስ ቅዱስ አውቆ በንጹሕ አንደበቱ እንዲህ ብሎ መለሰለት። ልጄ ዮሐንስ ሆይ የቶባል ልጅ አባ በርሱማ ብሎ ስመን የሚጠራኝን ሁሉ ከእሳቸው እንደማልርቅ ይወቅ። እኔ እነሆኝ ብዬ የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ ዘንድ የሚሻውን ሁሉ ይፈታለታለሁ፣ ይፈጽምለታለሁ። ከዚህ በኋላ ወደ ግራው ተመልክቶ እነሆ ፈለጉብኝ፣ ተመራመሩ፣ ከክፉ ሥራ ምንም ምን በእኛ ላይ አላገኙም አለ። ከዚህ በኋላ ደግሞ ደቀ መዝሙሩ አብርሃምን ቢላዋ ወይም መቁረጨት ስጠኝ አለው። መቁረጫውንም ተቀብሎ ምላሱን ቆርጦ ጣላትና እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ምንድን ነው የምለውን መዝሙር እስከ መጨረሻው ይዘምር ጀመር። ከዚህ በኋላ አዳኝ በሆነ መስቀል ምልክት ፊቱን አማተበ። ነፍሱንም በእግዚአብሔር እጅ ሰጠ። ብርሃናውያን መላእክትም የከበረች ንጽሂት ነፍሱን ተላ ደስታ ወደሚገኝባት ገነት አሳረጓት። መነኮሳትም ከበግ ጸጉር በተሰራ ንጹ በሆነ ነጭ ባና ገነዙት። ተሸክመው ወስደው ቤተ ክርስቲያን ውስጥ አኖሩት። ለአባቶችም ለቃን ሰማነኛ የሆነ የእስኬንድሪያ ሊቀ ጳጳሳት አባ ዮሐንስ መጣ። ከእርሱም ጋር ኤጲስቆጶሳት፣ ቀሳውስትና ዳቆናት፣ የምስር ሀገር ታላላቆችና ብዙ የክርስቲያን ወገኖች በአንድነት ሆነው በመዘመርና በማመስገን በታላቅ ክብር ሥጋውንም ገንዘው ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ሰው በአባ በርሱማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን አባ መግድህር አረፈ። እግዚአብሔርም ሁላችን የክርስቲያን ወገኖችን በጸሎቱ ይማረን ለዘላለሙ አሜን። ጳጉሜን አምስት ቀን የሚከበሩ አመታዊ የቅዱሳን በዓላት። ታላቁ አባ በርሱማ፣ ቅዱስ አሞጽ ነቢይ፣ ቅዱስ ያዕቆብ ዘምስር፣ አባ መግደር እግዚአብሔር በጸሎቱ ይማርያን። ወራዊ በዓላት የጨው መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄ አለው። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳህቴውን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አዳፋት መላእክት እያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ቱጋን መላይክ ፍጹማን ደናግል እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ርንዶ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማርያን አመ ወስብሐት ለእግዚአብሔር ወለ ውላዲቱ ድንግል ወለ መስቀሉ ክብር አምን ይቆየን።